ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ እንደምን አላችሁ? የዕለቱ ዜና ዕወጃችን ነው። ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማርኛ ዜናችንን እነግራችኋለሁ፣ አብራችሁ ቆዩ። በአማራ ክልል በቀጠለው ጦርነት ዛሬም ከውጊያ ጋር ግንኙነት የሌላቸው ንጹሐን ወገኖችና ወታደሮች መገደላቸው ሲታወቅ የፋኖ ኃይሎች ወኩላቸው የአገዛዙ ጦር ካምፖች ማጥቃታቸው ሰምቷል። በሌላ በኩል የአማራ ተወላጆች ከኦሮሚያ ክልል ምስራቅ ሸዋ ዞን ግንቢቹ ወረዳ የተለያዩ ቀበሌዎች ለዘመናት ከኖሩበት ቀየ በክልሉ ጸጥታ ኃይል በግፍ የተፈናቀሉ ነው ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። ዝርዝር ዜና አለን። በትግራይ ክልል ፖለቲካዊ ውጥረቱ ዛሬም እንደቀጠለ ነው። ወታደራዊ ኃይሉን ጨምሮ የተፈጠረው ፖለቲካዊ ውጥረት እንደቀጠለ ነው ሲሉ፣ መቀለን ጨምሮ በአዲግራት በራያ አካባቢ የወታደራዊ ኃይሉ እንቅስቃሴ ጨምሯል። በሌላ በኩል የብልጽግና ኃይል በአፋርና በድባር ክፍሪ አቅጣጫ ወደ ትግራይ ወታደራዊ ኃይሉን ማስጠጋት ጀምሯል ተብሏል። በዚህም ላይ ተጨማሪ አለን። በቢሻንጉል ጉሙዝ ክልል በጸደቁ ሁለት አዳዲስ አዋጆች ዙሪያ ቅሬታ ያቀረቡ ፖለቲከኞች ትናንትና ታስረዋል። ከሰሞኑ ቢሻንጉል ጉሙዝ ክልል በነበረ የምክር ቤት ስብሰባ ላይ ቀርቦ የጸደቀውን የክልሉ ምክር ቤት ተወካዮች ብዛት ለመወሰን የወጣ አዋጅ እንዲሁም የክልሉ ህገ መንግስት ማሻያ መቃወማቸውን ተከትሎ ነው የታሰሩት ተብሏል። በዝርዝር እናያለን። የአሜሪካና የዩክሬን ከፍተኛ ባለስልጣናት በሳውዲ አረቢያ ተገናኝተው ሊመክሩ ነው ተብሏል። ውይይቱ ዩክሬንን ከሩሲያ ጋር መግባባት ላይ ለመድረስ ፍላጎቷ የሚታሳይበት መሆን እንደሚገባው አሜሪካ አሳስባለች። በዚህም ላይ ተጨማሪ አለን። እስራኤል በጋዛ ኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ አዛለች። እስራኤልና ሐማስ ከ9 ቀናት በፊት የተጠናቀቀውን ተኩስ አቁም ለማራዘም ትላንት ብዶ ድርድር ይጀምራሉ። እስራኤልም በመላው ጋዛ ኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዞ አስታውቃለች። በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለው። አብራችሁ ይቆዩ። በአማራ ክልል በቀጠለው ጦርነት ዛሬም ከውጊያ ጋር ግንኙነት የሌላቸው ንጹሐን በወታደሮች መገደላቸው ሲታወቅ የፋኖ ኃይሎች ወኩላቸው የአገዛዙ ጦር ካምፖች ማጥቃታቸው ተሰምተዋል። ታዲያ በክልሉ አሁንም ከጦርነት ጋር መንግድነት ግንኙነት የሌላቸው ንጹሐን በወታደሮች መገደላቸው ቀጥሏል። የፋኖ ኃይሎች ወኩላቸው የአገዛዙ ጦር ካምፖች ማጥቃታቸው ተሰምተዋል። በሌላ በኩል የአማራ ተወላጅ ከኦሮሚያ ክልል ምስራቅ ሸዋ ዞን ጊንቢቾ ወረዳ የተለያዩ አካባቢዎች ለዘመናት ከኖሩበት ቀያቸው በክልሉ የጸጥታ ኃይል በግፍ እየተፈናቀሉ ይገኛሉ ተብሏል። በምዕራብ ጎጃም ዞን ቋሪት ወረዳ ገነት አቦ አካባቢ በአገዛዝ ጦርና በፋኖ ኃይሎች መካከል በነበረው ከባድ ውጊያ ከፍተኛ ሰብአዊና ና ቁሳዊ ጉዳት መረስ ታውቋል። በተዋጊዎች ላይ ከተመዘገበው ከባድ ጉዳት ባሻገር ከውጊያ ጋር ምንም ግንኙነት ያልነበራቸው ንጹሐን ተገድለዋል፣ ንብረት ወድሟል ሲሉ ነዋሪዎች ለኢትዮኒስ ተናግረዋል። በዚህም የአገዛዝ ወታደሮች ንጹሐንም በግፍ ገድለዋል። ከተገደሉት መካከልም ወይዘሮ አለሙነሽ በሪሆንም፣ አቶ ዋለ አድገህ፣ ወጣት ዘንጋው በላይ የተባሉ ነዋሪዎች እንደሚገኙበት ኢትዮኒስ አረጋግጣለችም። በተጨማሪም ገነት አቦ ከተማ ውስጥ የሚገኝ ፋርማሲ ለፋኖ መድኃኒት ይሸጣል በሚል አውድሟል። ከአስር በላይ ምግብ ቤቶችን በተመሳይ ለፋኖ አገልግሎት ይሰጣሉ በሚል በሳት አውድሟቸዋል ሲሉ ነዋሪዎች አጋልጠዋል። በተመሳሳይ በዛሬው ዕለት ጎጃም አዲስ ቅዳም ከተማ ወደ ዳንግላ የቡድን መሳሪያ ጭኖ በተሽከርካሪ ሲጓዙ የነበሩ የአገዛዙ ወታደሮች ላይ አሸዋ የተባለ አካባቢው በፋኖ ኃይሎች የደፈጣ ጥቃት ተፈጸሙባቸው ስድስት ወታደሮች ሲገደሉ በተሽከርካሪ ላይ ተጭኖ የነበረ የቡድን መሳሪያ ደግሞ ወድሟል ሲሉ የመረጃ ምንጮች ዜጎቻችን ለኢትዮ ኒውስ ተናግረዋል። በሌላ በኩል የፋኖ ኃይሎች ከጎጃም ወደ አዲስ አበባ በሚያሻገረው ደጀን አባይ ድልድይ አካባቢ በአገዛዙ የፌዴራል ፖሊስ ካምፕ ላይ ጥቃት ፈጽማቸው ታውቋል። የፋኖ ኃይሎቹ የካቲት 292017 ዓ ም ከደጀን በኩል አባይ ድልድይን ተሻግረው ነው ጥቃቱን የፈጸሙት የሚሉት የአካባቢ መረጃ ምንጫዎች በጥቃቱ በጥበቃ ላይ እና በካምፕ ውስጥ የነበሩ ከ30 በላይ የፌዴራል ፖሊስ አባላት ተገድለዋል ብለዋል። በተያያዘም በዚሁ ደጀን ወረዳ 27 የአገዛዙ ሚኒሻ አባላት በተጠረነፉበት ጠፍተው ወደ ፋኖ ኃይሎች መቀላቀላቸውም ታውቋል። የሚኒሻ አባላቱ በደጀን ወረዳ ሰብሸንጎ አገዛዙ ካምፕ ወጥተው ነው የፋኖ ኃይሎች መቀላቀላቸው የተነገረው። የፋኖ ኃይሎች የተቀላቀሉት የሚኒሻ አባላት በፋኖ በኩል በስም ተለይተው ይፋ መደረጋቸውም ተመልክቷል። ለሚኒሻ አባላቱ ወይም ከፋኖ ጋር ሆነው ለህዝብ መታገል ክልል አሊያም ወደ ቀያቸው ተመልሰው የግብርና ስራቸውን መቀጠል በሚል እንደየፍላጎታቸው እንዲወስኑ አማራጭ እንደቀረበላቸው የፋኑ ኃይሎች አስታውቀዋል። በተያያዘን በማዕከላዊ ጎንደር ዞን አዘዞ ከተማ ትላንት ምሽት ጀምሮ እስከ እኩለ ሌሊት የቆየ ተኩስ ነበር ሲሉ ነዋሪዎች ተናግረዋል። በተኩሱ የደረሰ ጉዳት ስለመኖር የታወቀ ነገር የለም የሚሉት ነዋሪዎቹ፣ ሆኖም ግን የፋኑ ኃይሎች በከተማዋ ገብተው የምንሻ አባላትን ይዘው ሂደዋል ብለዋል። አዘዞ ከተማ የአገዛዝ ጦር ሰሜን ምዕራብ እዝ ትልቁ ማዘዣ ካምፕ የሚገኝበት ከተማ ሲሆን ተኩሱ ካምፕ አካባቢ ነበረ ብለዋን ነዋሪዎቹ። በክልሉ ሰሜን ሸዋ ዞን ምንጃር አረርቲ ከተማ ደግሞ የፋኖ ኃይሎች ወደ ከተማ ገብተው ማጥቃት መፈጸማቸውን የተሰማው በትላንትና ሁለት የፋኖ ኃይሎች ወደ አረርቲ ከተማ በመግባት ምሽት ላይ አዲሱ ከብተራ የተባለ አካባቢ ቅኝት ላይ የነበሩ የአገዛዙ ወታደሮችን አጥቅተው የጦር መሳሪያዎቻቸውና የሬዲዮ መገናኛ ወስደዋል ነው ያሉት ነዋሪዎቹ። በሌላ በኩል የአማራ ተወላጆች ከኦሮሚያ ክልል ምስራቅ ሸዋ ዞን ጊምቢቾ ወረዳ የተለያዩ ቀበሌዎች ለዘመናት ከኖሩበት ቀ በክልል ሲያስተላልሉ የጸጥታ ኃይል በግፍ የተፈናቀሉ ነው ሲሉ ለኢትዮንስ የደረሱ የመረጃ ምንጮች ተናግረዋል። አማራ የሆነ ሁሉ ፋኖ ነው በሚል ነው የብልጽግና አገዛዝ የኦሮሚያ ክልል ፀጥታ አካላት በሆኑ አድማ ብተና ፖሊስ፣ ሚኒሻና ሰላም አስከባሪ በተባለ ኃይል ነው ንጹሐን የአማራ ተወላጆች እየተፈናቀሉ ያሉት ብለዋል ነዋሪዎቹ። ነዋሪዎቹ በስነ ልቦና አሸብረው ለማፈናቀል ከባድ መሳሪያዎችን ጨምሮ በሰላማዊ ነዋሪዎች ቀይ ተኩስ ይከፍታሉ የሚሉት የመረጃ ምንጫዎች በተለይም በጊምቢቹ ወረዳ ጦሰኝ፣ እምቡርት፣ ጎተት አምባና ድሆይ አምባ ቀበሌዎች በተፈጸመ የከባድ መሳሪያ ድብድባ በርካታ ነዋሪዎች ለሞትና የአካል ጉዳት ተዳርገዋል ብሏል። በርካቶችም የመኖሪያ ቤታቸው ሙሉ በሙሉ ተቃጥሎባቸው ህይወታቸውን ለማትረፍ እየተፈናቀሉ ይገኛሉ ሲሉ አክለው ገልጸዋል። የክልሉ ጸጥታ አካላት በተጠቀሱት አካባቢዎች የተፈናቀሉ የአማራ ማህበረሰብ እህል፣ የቀንድና የጋማ ከብት እንዲሁም ሌሎች ንብረቶች ዘርፈዋል ብሏል ነዋሪዎቹ። በትግራይ ክልል የፖለቲካ ውጥረቱ ዛሬም እንደቀጠለ ነው። ወታደራዊ ኃይሉን ጨምሮ የተፈጠረው ፖለቲካዊ ውጥረት እንደቀጠለ ሲሆን መቀለን ጨምሮ በአዲግራት በራያ አካባቢና ሌሎች የሽሬና ሌሎች አዋሳኝ ከተሞች አካባቢ ውጥረቱ ጨምሯል። በሌላ በኩል የብልጽግና ኃይል በአፋርና በደባርቅ ሽሬ አቅጣጫ ወደ ትግራይ እየጠጋ ይገኛል። ጉዳዩን በተመለከተ እስካሁን በህወሓትም ሆነ በአቶ ጌታቸው ረዳ ጊዜያዊ አስተዳደር በኩል የተባለ ነገር ባይኖርም ሶስት ፓርቲዎች ግን ወታደራዊ እንቅስቃሴ ሊቆም ይገባል ሲሉ መግለጫ አውጥተዋል። ባለፉት ወራት እየተባባሰ የመጣው ጊዜያዊ አስተዳደሩና የህወሓት ፖለቲካዊ ልዩነት የፈጠረው ውጥረት አሁን የተባባሰ ሲሆን ይህም ውጥረት በዋናነት የአባባሰው የወታደራዊ ኃይል ውሳኔዎችና ውሳኔዎች ለማስፈጸም እያደረገ ያለው እንቅስቃሴ ነው። ዛሬ መግለጫ የሰጡ ኪዳን ለተጋሩ ለብሔራዊ አንድነት የፓርቲዎች ጥምረት የትግራይ ወታደራዊ ኃይል ለትግራይ ሕዝብ አንድነትና ደህንነት መስራት ሲገባው ለአንድ ቡድን ስልጣን በሚል እንቅስቃሴ ውስጥ በመግባቱ የትግራይን አደጋ ይዞ እየመጣ ይገኛል ሲሉ ወቅሰዋል። ፓርቲዎቹ ለስልጣን የተነሳ ቡድን በመደገፍ የሚደረገው እንቅስቃሴ ለሕዝቡ ስጋት ሆኗል ማለት ወቅሰዋል እያደረገ ያለውን እንቅስቃሴ ያቁም ያሉትን ሰራዊት በኃይል የሚመጣ ለውጥ የለም፣ ከፍተኛ የሰራዊቱ አዛዦች የሚያደርጉት እንቅስቃሴ ተቀባይነት የለውም ያሉት የባይቶናም የነፃነት ትግራይና የአረና ትግራይ ፓርቲዎች ጥምረት ሲሆኑ ጥያቄዎች ማስመለስ የሚቻለው በሰላማዊ መንገድ ብቻ ነው ይላሉ። እነዚህ ኃይሎች አቶ ጌታቸው ረዳ መሩት ጊዜ አሰራር አማካኝነት በተመሰረተው የጊዜያዊ ምክር ቤት አባል ናቸው። ፓርቲዎቹ ይኒበሉ እንጂ የወታደራዊ ኃይሉ እንቅስቃሴ ግን ተጠናክሮ ቀጥሏል። ወታደራዊ ኃይሉ ጊዜያዊ አስተዳደሩን ሕገ ወጥ ነው ካለ በኋላ ለዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ወደ ስልጣን ለማምጣት ያለመን የተባለት እንቅስቃሴ ገፍቶበታል። በዚሁም ከጊዜያዊ አስተዳደሩ በተጨማሪ የፌዴራልና የብልጽግና መንግስት እጁ ያስገቡበት ውጥረት ተባብሶ ቀጥሏል በትግራይ ምድር። በትላንትና ዕለት የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ ለወታደራዊ ጄኔራሎችና መሪዎች የግድ ደብዳቤ ጽፈዋል የተባለ ሲሆን በዚሁ ደብዳቤ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስን ጨምሮ እንዲሁ ማሾ በየንና ምግበይ ታግደዋል የተባለው ወታደራዊ ኃይሉ በበኩል በአዲግራትና በራያ እንዲሁም በወቅሮና በመቀለ የተለያዩ አካባቢዎች እንዲሁም በደጋ ሐሞስ እንቅስቃሴዎችን እያደረገ ሲሆን በመቀለና በራያ ያሉት በተጠንቀቅ እንዲቆሙ የተነገራቸው ሲሆን በአዴግራት ያለው ኃይል ደግሞ በከተማዋ የአሰሳ ስራ ተሰማርቶ ውሏል ተብሏል። ዛሬም በአዴግራት የጸጥታ ኃይሉ በጊዜ አሰራር ውስጥ የሚሰሩ ኃላፊዎችን ለሰዓታት ይዞ መልቀቁን የተሰማ በዚህ ጉዳይ ላይ የፌዴራሉ መንግስት ከፍተኛ እንቅስቃሴ ያደረገበት ሲሆን በትላንትና ሁለት ከቀኑ ስምንት ሰዓት ላይ በመቀለ የድሮን ቅኝት ሲያደርግም ተስተውሏል። የድሮን ቅኝቱ ዛሬም በሌሊት የቀጠለ ነበር የተባለ ሲሆን በዋናነት በመቀለ ከተማና በውቅሮ አዋሳኝ አካባቢዎች ነው የተደረገው ተብሏል። በተመሳሳይ የአገዛዙ መከላከያ በትላንትና ዕለት ከሽሬ አቅጣጫ ከደባርቅ በመነሳት ኃይሉን ወደ ሽሬ አስጠጋ ሲሆን ይህ የኃይል ስምሪት ከባድ መሳሪያዎችን፣ ሚሳይሎችና ሮኬቶች ጨምሮ የተደረገበት ነው ተብሏል። በተመሳሳይ በአፋር አቅጣጫ ለኤርትራ አዋሳኝ በሆኑ አካባቢዎች ጨምሮ ከፍተኛ የሰራዊት ስምሪት እየተደረገን የታወቀ ሲሆን በአሁኑ ሰዓትም የብልጽግና አገዛዝ ሰራዊቱን ለኤርትራም ለትግራይም በሚል እያዘጋጀ ይገኛል ተብሏል። በዋናነት የትግራይ ኃይሎች የሚያደርጉት እንቅስቃሴ ለመግታት ያለመነው የተባለው የብልጽግና ሰራዊት ስምሬት በዚህ ሁለት ቀናት ተጠናክሮ ቀጥሏል። እነ ዶክተር ደብረጽዮን ገብረ ሚካኤል ከእናቱ ጌታቸው ረዳ ጋር የገቡበት ልዩነት ሰፍቶ የልዩነቱ ዋነኛ መነሻ የፕሪቶሪያው ስምምነት ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የፕሪቶሪያው ስምምነት የልዩነታችን መነሻ ነው በሚሉበት በዚህ ሰዓት ስምምነቱ ተግባራዊ ለማድረግ ከሚደረጉ እንቅስቃሴዎች በለጠ አንዱ በአንዱ ውድ ላይ የበላይነት ለማረጋገጥ ያለ መግለጽ እንቅስቃሴ በትግራይ ፖለቲከኞች ውስጥ እየተካሄደ ይገኛል። ከዚህ በተጨማሪም የፕሪቶሪያ ስምምነት ፈራሚ የሆነው የብልጽግና አገዛዝና ህወሓት በአሁኑ ሰዓት ግንኙነታቸው ሻክሮ ወታደራዊ ዝግጅቶችና እንቅስቃሴዎችን በግልጽ እያደረጉ ይገኛሉ። ይህንም ውጥረት በተመለከተ በጊዜያዊ አስተዳደሩ ሆነ በህወሓት በኩል የተባለ ነገር የለም። በዋናነትም ታዲያ የፕሪቶሪያ ስምምነት ለማስፈጸም ኃላፊነት የወሰዱት የብልጽግና አገዛዝ መንግስት፣ የህወሓት ኃይሎችና የአፍሪካ ህብረት የጸጥታ ቡድን ጉዳዩን በተመለከተ እስካሁን ያሉት ነገር የለም። ክልሉ ያለው ፖለቲካዊ ውጥረት አሁንም ቢሆን አይሎ የቀጠለ ሲሆን መፍትሄ የሚባሉ ጉዳዮች ግን እስካሁን ድረስ አልቀረቡም። በቢሻንጉል ጉምዝ ክልል በጸደቁ ሁለት አዳዲስ አዋጆች ዙሪያ ቅሬታ ያቀረቡ ፖለቲከኞች ትላንት ታሰሩም። ከሰሞኑ በቤንሻንጉል ጉሙዝ ክልል በነበረ የምክር ቤት ስብሰባ ላይ ቀርቦ የጸደቀውን የክልሉን የምክር ቤት ተወካዮች ብዛት ለመወሰን የወጣ አዋጅ እንዲሁም የክልሉ ህገ መንግስት እንደገና ለማሻሻል የወጣውን አዋጅ ተቃውሞ ቅሬታ ያቀረቡ ፖለቲከኞች ትላንት ጠዋት ለእስር ተዳርገዋል። በትላንትናው እለት የቦሮ ዲሞክራሲያዊ ፓርቲ የፖለቲካ አደረጃጅ ዘርፍ ኃላፊና የክልሉ ምክር ቤት ተመራጭ የሆኑት አቶ ዮሐንስ ተሰማ በክልሉ የጸጥታ ኃይሎች ተወስደዋል። የተባለው የቦሮ ዲሞክራሲያዊ ፓርቲ በውሳኔዎች ላይ ቅሬታ የነበረው ሲሆን ሶስቱ የምክር ቤት አባላት በወቅቱ ተቃውሞ አቅርበው ውሳኔውን የህገ መንግስታት ተረጓጉም ላይ የቀረበ ቅሬታ በሚል ለፌዴሬሽን ምክር ቤት ከተጨማሪ ጥያቄዎች ጋር አቅርበው ነበር። በዚህ ሁኔታ ያቀረቡትን ጥያቄ የተለያዩ አንድምታ እየሰጡ ይባስ ብለው ዛሬ አቶ ዮሐንስን አስርቡታል ብለዋን የክልሉ የመረጃ ምንጮች ሲናገሩ የቢሻንጉል ጉምዝ ክልል መንግስት ምክር ቤት ከየካቲት አስር እስከ 11217 ዓ ምት በአሶሳ ከተማ በአካሄደው መደበኛ ጉባኤ በስራ ላይ የሚገኙ የክልሉ የምክር ቤት አባላት የመቀመጫ ቁጥር ከ99 ወደ 165 ተሻሽሎ ነበር ይላል መሰረት ሚዲያ በዘገባው። የቦሮ ዲሞክራሲ ፓርቲ ግን የህዝብና ቤቶች ቆጥራ ሳይደረግ 165 የመቀመጫ ብዛት አሁን ላይ በስራ ላይ ለሚገኙ የምርጫ ክልሎች የተከፋፈለበት መንገድ የህዝብ ብዛትን ያማከላል መሆኑና ነባር የምርጫ ክልሎች የፈረሱበትና አዳዲስ የምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ በመሆኑ እንዲሁም በቂ ውይይት እና ክርክር ያልተደረገበት መሆኑ በመግለጽ ቅሬታውን ገልጾ ቆይቷል። ፓርቲው በመግለጫው የክልሉ መንግስት በሰላማዊና ህጋዊ መንገድ ያቀረበውን ጥያቄ ቅሬታ ሲገኝ በኃይል ለመደፍጠት በፓርቲያችንና ፓርቲያችን ወክለው የክልሉ ምክር ቤት አባል በሆኑ አመራሮች ላይ የጀምረው ዛቻ ማስፈራሪያና ወከባ የተጀምረውን የመደብለ ፓርቲ የዲሞክራሲ ስርዓት ግንባታ ላይ አደጋ የሚጥል በመሆኑ ከድርጊቱ እንዲቆጠብ እናሳስባለን በማለት የካቲ 28 2017 ዓ ም በመግለጫ አሳስቦ ነበር። ታዲያም የቢሻንጉል ጉሙዝ ክልል ፖሊሶች ዛሬ ታዲያም የምክር ቤት አባል የሆኑትን አቶ ዮሐንስ ተሰማን አስረው ይገኛሉን የተባለ አቶ ዮሐንስ ተሰማ በተለያዩ ጉዳዮች ላይ ፖለቲካ የተሳትፏቸው የጎላ ሲሆን የምክር ቤት አባል የሆኑት ባለፈው ዓመት በተካሄደው ምርጫ ነው። በዚህ ምርጫ አሸንፈው የምክር ቤት አባል ቢሆኑም የምክር ቤት አባልነታቸው ሳይታገድ ወይም ሳይነሳም እስከዛሬ ድረስ ታስረው ይገኛሉ። የአሜሪካና የዩክሬን ከፍተኛ ባለስልጣናት በሳውዲ አረቢያ ተገናኝተው ሊመክሩ ነው። ዩክሬን በሰው ኃይልና ሀብት የተመናመነች ነው ያሉት ትራምፕ በአፋጣኝ ድርድር እንዲጀምር አሳስበዋል። የአሜሪካና የዩክሬን ከፍተኛ ባለስልጣናት ልዑካን ቡድን ጦርነቱን ለማስቆም ዓላማ ያደረገውን ውይይት በነገው ዕለት በሳውዲ አረቢያ ያካሂዳሉ ተብሏል። ባለፈው ወር በፕሬዚዳንት ዶናልድ ትራምፕና በዩክሬን ፕሬዚዳንት ቮሎድሚር ዜለንስኪ መካከል የተደረገውን ውይይት ወደ ውዝግብ ከተቀየረ በኋላ ዩክሬናውያን ከትራምፕ አስተዳደር ጋር ያላቸውን ግንኙነት ለማሻሻል ያላቸውን ቁርጠኝነት የሚያሳዩ ምልክቶች የአሜሪካ ልኡካን እንደሚከታተሉ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሪቢዮ፣ የብሔራዊ ደህንነት አማካሪ ማይክ ዋልትዝ እና የመካከለኛው ምስራቅ መልክተኛ ስቲፍ ውትኮፍ ለጉባኤው ወደ ጅዳ አቅንተዋል የተባለው ሮይተርስ፣ ከልኡክ ቡድኑ አባላት መካከል ስማቸውን ያልጠቀሳቸው አንድ ባለስልጣን ዩክሬናውያን ከ2014 እስከ 222 ድንበር ጥያቄ ባለፈው ለሰላም ያላቸውን ቁርጠኝነት መመልከት እንፈልጋለን ብሏል። የ2014 ድንበር ሩሲያ የክሪሚያን ግዛት ከማዋሃዷ በፊት የነበረውን የዩክሬን ክፍል ሲሆን የ2022 የድንበር ጉዳይ ደግሞ ጦርነቱ ከመጀመሩ በፊት ያሉትን የዩክሬን መሬቶች ጥያቄ የሚነሳበት አጀንዳ ነው። የትራምፕ አሰራር ኬቭ ከሞስኮ ጋር ሰላም መፍጠር የምትፈልግ ከሆነ አንዳንድ የግዛት ጥያቄዎችን መተው እንደሚኖርባት ሲናገር በተደጋጋሚ ተደምጧል። የአሜሪካ ፕሬዚዳንት ትራምፕ በትላንትናው እለት ለጋዜጠኞች ባደረጉት ንግግር ከነገው የከፍተኛ ባለስልጣናት ውይይት ፍሬያማ ውጤት እንደሚጠብቁ ተናግረዋል። በዛሬው እለት ወደ ሳዑዲ ያቀኑት የዩክሬን ፕሬዝዳንት ቮሎዲሚር ዜለንስኪ በበኩላቸው ሰላምን ለማስፈን የሚደረገው ጥረት ለመቀጠል ወደ ሳዑዲ ይጓዛሉ ብለዋል። ዜለንስኪ የሩሲያ ፕሬዚዳንት ቭላድሚር ፑቲን ሰላምን እንደማይፈልጉና ሩሲያ በዩክሬን ላይ በጀመረችው ጦርነት ግልጽ የሆነ ሽንፈት ካላስተናገደች ሌሎች የአውሮፓ ሀገራትን ታጠቃለች ሲሉም ተናግረዋል። የአውሮፓ ሀገራትን ታጠቃለች ሲሉ ይናገሩ እንጂ አውሮፓ የዩክሬን አጋሮች ደግሞ ኬቭ ከሩሲያ ጋር ለመደራደር ጠንካራ ቁመና ላይ መሆን እንደሚ እንደሚገባትና ወደ እርድር ጠረጴዛ እንድትገባ ግፊት ሊደረግባት እንደሚገባ ያነሳሉ። ትራምፕ በበኩላቸው ምስራቃዊ የአውሮፓዊቷ ሀገር የሰው ኃይልና ሀብት እየመነመነ እንደሚገኝ አሳስበው ከሩሲያ ጋር ለመስማማት በፍጥነት ወደ ጠረጴዛ መምጣት እንደሚኖርባት አጽንኦት ሰጥተዋል። የአሜሪካ ባለስልጣናት በካቲት ወር በሳውዲ ዋና ከተማ ሪያድ ከሩሲያ ባለስልጣናት ጋር ተገናኝተው የሁለትዮሽ ውይይቶችን ያደርጉ ሲሆን በዋናነት በቀድሞው ፕሬዚዳንት ጆ ባይደን ይፋ ግንኙነት ከተቋረጠ በኋላ አጠቃላይ የስራ ግንኙነት እንደገና በመገንባት ላይ ያተኮረው ውይይት አድርገው ነበር። የነገው የዩክሬንና አሜሪካ ውይይት በዋናነት ጦርነት ውክል ለማስቆም በሚችሉ ነጥቦች መካከል ያሉትን ልዩነቶች ለማጥበብ ሚና ይኖረዋል ተብሎ ይጠበቃል። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ አዛለች። እስራኤልና ሐማስ ከዘጠኝ ቀናት በፊት የተጠናቀቀውን ተኩስ አቁም ለማራዘም ዛሬ ብድዋ ድርድር ይጀምራሉ። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዟን ደግሞ አስታውቃለች። የአገሪቱ የኤነርጂ ሚኒስትር ኤሊካን ታጋቾችን ለማስለቀቅና ሐማስ ከጦርነት በኋላ በጋዛ ሕልውና እንዳይኖረው ለማረጋገጥ ሁሉም አማራጮች እንጠቀማለን ሲሉ ተናግሯል። ሚኒስትሩ የሰጡት ትዕዛዝ በተለይም የተጣራ የመጠጥ ውሃ ለማቅረብ የሚውሉ ማሽኖች ከስራ ውጭ እንደሚያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ታና አስተዳደር በቀጣይ ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችል ነው የተነገረው። እስራኤል ባለፈው ሳምንት እሁድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷም ይታወቃል። በጥር ወር አጋማሽ ተፈጻሚ መሆን የጀመረው የጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ መጠናቀቁን ተከትሎ እስራኤል ለ42 ቀናት ተኩስ አቁም ለማራዘም ሀሳብ አቅርባለች። ሐማስ ግን በስምነቱ መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመደራደር እንጂ የተኩስ አቁም ማራዘሚያ እንደማይቀበል ማሳወቁን ቢቢሲ በዘገባ አስታውሷል። በሁለተኛው ምዕራፍ ተኩስ አቁም ሐማስ ሁሉንም ታጋቾች መልቀቅ፣ እስራኤል ደግሞ ከጋዛ ወታደሮቿ ማስወጣት እንዳለባት በአሜሪካ አደራዳሪነት በደረሰው የመጀመሪያ ስምምነት መግባባት ላይ ተርሶ ነበረ። እስራኤል ግን ተኩስ አቁም በማራዘም ቀሪት ስራዎች ይጠይቃል ያለችውን ሐማስን የመደምሰስ ዘመቻ ለመቀጠም ፍላጎት እንዳላት በተዘዋዋሪ የገለጸች ትገኛለች። በትላንትና ሁለት ከግብፅ አደራዳሪዎች ጋር የመከረው የፊልስጤም ሐማስ አቋም እንዳለው ያስታወቀው ሲሆን በሁለተኛው ምዕራፍ ተኩስ አቁም ላይ በፍጥነት ድርድር እንዲጀመር ጠይቋል። ከመጀመሪያው ምዕራፍ በኋላ እንከን የገጠመው የተኩስ አቁም ስምምነት ለማስቀጠል ዛሬ በኳታር መዲና ዱሃ ድርድር እንደሚጀመር ይጠበቃል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳባት ይገኛል። ለንጹሐን ሕይወት መቀጠል ወሳኝ የሆኑ ሰብአዊ ድጋፎች እንዳይገቡ መከልከል የጅምላ ቅጣት ነው ብሏል የመንግስታቱ ድርጅት የሰብአዊ መብቶች ጽሕፈት ቤት በበኩሉ። የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ የምኛለው።